እንግዲህ አንዳንዴ በማህበረሰባችን ውስጥ የሚፈጠሩ የሚከሰቱ የሚገራርሙ ነገሮች አሉ። ጉድ ሳይሰማ መስከረም አይጠባም እንደሚሉት እንዲሁ አንዳንዴ ጆሮን ጭው የሚያደርግ ነገር ይሰማል።

እናቷ ያረፈችልት ወድቃ ፌንት ሰርታ ነበር። በዚህም ምክንያት ላንድ ሳምንት ሆስፒታል ውስጥ ኮማ ውስጥ ነበረች፣ እና ከአንድ ሳምንት በኋላ ነቅታ ስትመጣ ፍጹም የሞተችውን የእናቷን ባህሪ ይዛ መጣች። እህቷን አባቷን ባለቤቴ ነህ ማለት ጀመረች። አክስቷን ደግሞ እህቴነሽ ማለት ጀመረች። ኮማ ውስጥ እያለች ምን ገጥሟት ይሆን? እንዴት በዚህ መልኩ የእናቷን ማንነት ይዛ ልትነቃ ቻለች። ሰላም እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በየላችሁበት ቦታ እና በየላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እስቲ በቅድሚያ ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። የደውሏን ምልክት በመንካት ቪዲዮ በሚለቀቅ ጊዜ ኖቲፊኬሽን ወደ እናንተ እንዲመጣ ይሆናል። እንዲሁም ቪዲዮን ስጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጠ። አሁን እዚህ ጋር እያወራን ያለ ነው ስላረፈችው በህይወት ስላሌለችው እህትሽ ነው። ቢሆንም ግን ስቲል ድረስ መንፈሷ እንዳለ እና ምን መንፈስ ማለት አሁን ሙሉ ለሙሉ እህትሽ አለች ማለት የሚያስችል ነገር አለ የለም፣ ማለት ግራም ያጋባ ነገር አለ። ፊዚካሊ ፊዚካሊ የእህትሽ ልጅ ትሆን እንጂ ሙሉ ለሙሉ እህትሽ በህይወት አለች። አንድን ሰው በህይወት አለ የሚያስብለው ላይክ ስጋ ብቻ ኮማ አንድን ሰው እሽ አሁን እኔ አንድን ሰው ልጅቷ ፍጹም እናቷ እኮ ነው የሆነችው። ያኮ ያንተ መንፈስ ነው፣ አሁን መንፈስ ነው እንኳን እንዳሉ በጣም የሚገርመኝ ነገር ልንገር፣ ሳብሪ ብዬ ስጠራ ዞራት ነው ነው፣ ለቀን ግን አገባኝ እና በእናቷ ስም ጠራው ወይ? ይሄ ነው የሚገባበት ጉድጓድ ነው። የማደርገው የሚይዘው የሚጨብጠው ነው፣ እንትን ያለ ምንም ነገር ነው። አይኔ እዚህ ላይ እንጂ? ስታምብ የኔ ምንም ማለት ነው። የኔ ጌታ ማናቸው እነሱ ንገረኝ፣ ነው ምንድነው ተይው ባለቤቴ እኮ ነው የሚፈጠረው ነገር እያየሽ ታይኛለች ያምሻል

ቅድስትም ሳትደውይልኝ ቤት የመጣሽ ባለቤቴም፣ እንደዚህ እየሆኑ ነው። ካሜራ አስቀምጣችሁ ነው እያወራችሁ ያለሁት? እሺ ምን ሆኖ ነው? እሺ እሺ፣ አንቺ እንኳን ንገሪኝ። ውጭ ሊጠብቃችሁ የምትሄደው ብቻ እንትን ነው የምትሄደው። ምን ሆኖ ነው ንገሪኝ። አስጠልቼው ነው

ማወቅ ያለብኝን ነገር ወስትክል አውቃለሁ ነው።

አንተዋወቅም ልዋሽሽም አልችልም። ምንም የሚያስዋሽኝ ነገር የለም አይደል? ልዋሽ ልታስዋሽኝማ አልክ እንጂ እዚህ ከተቀመጠው ሰውዬ አባትሽ ነው አልከኝ አይደል? እኔ የማውቀው ደግሞ ባለቤቴ እንደሆነ ነው የማውቀው፣ ነው። ቆይ ልታሳብኝ ነው ሀሳባችሁ ወደለኝ፣ እንደውም ከዚህ ሰውዬ ጋር እኮ ስንት አመት አብረን ኖርን አይደል? ባለቤቴ ነው። ልጅ እያለን እኮ እኔ ተዋወቅን ነው፣ በጣም ልጅ እያለሁ ቢያንስ ሀያ አመቴ ምናምን እያለሁ ነው። ከስፔክቶ ምንድን ነው ማለት ከባለቤቴ ጋር ነው የመንግስት መስሪያ ቤት ነው የምሰራው። እሱ አባትሽ እረኝ ይለኛል። ባለቤቴ ነው ስንት ዓመት አብረን እንደውም እኮ ልጅ ልንወልድ እራሱ እየቀደ ነው ከሱ ጋር አይደል? ምንድነው? እኔና እሱ ሰው ወልደን እኮ እንችላለን። እንውለድ አብረን ልጆች ይኑሩን፣ እኔም ቤታችን በደስታ ይሙላ አልኩት። እሱ ግን ጭራሽ በሩን ቆልፎ እንደማያውቅ ሰው ነው። እኔ ለአንተ እንደዚህ ብዬ መናገር አልፈልግም። ባለቤቴ ነው። እኔ ባለቤቴን ማማት አልፈልግም ግን መኝታ ክፍሉን ቆልፎ ነው የሚተኛው። እኔ ብቻዬን ነው የሚተኛው። ለምንድን እንደዚህ እንደሚሆር አሁን ባለቤቴ እንጠራልኝ ሰውዬ፣ በቃ ጠጥ፣ ባለቤቴ እንጠራልኝ። ያቺን እህት ተብዬዋ ግን እናተመጣብኝ እሷ፣ እናተመጣብኝ እሷ፣ ሆን ብላ ባላይ። እኔ ባለቤቴ ትፈልገው እንደሆነም ጠይቃት ትታፋታ። ባለቤቴ ጋር ጭራሽ ባትች ነው ትለኛለች። ኦ ኬ ያመጣችሁ ባህሪ ነው ደሞ። እኔ እሷ ትይኛ አታስገባብኝ። እኔ ባለቤቴን ፈልገውን ከሆነ ጠይቃት። ባለቤቴን ትወደዋለች ወይ ትፈልጓለች? ትንከረኝ እኔ የእህት ምቀኛውም አላየውም እስከ ዛሬ ምንድነው የምታወራው ባ አባትሽ ነው እንዴ አባታችን እኮ በህይወት እንደሌለ እኮ እሷም ታውቃለች አይደል እንዴት ነው አሁን ይሄን የመሰለ እሸት የመሰለ ሰውዬ አባትሽ ነው የምትለኝ እስቲ አንተም አስብ እንጂ ይቺ ልጅ ሆነ ብላ ባለቤቴን ለማፋታት ወይ ፈልጋውት ይሁን አላውቅም ወይ ሰው ልኳት ይሁን አላውቅም እኔ እንዴት እንደምታስብ አላውቅም እኔ ከሰው ይትዩቅ አልፈልግም ረበሽ እቺ ልጅ ምንድነው ሳምቢ የምትለኝ? የውርጣ ይሄ ጀመራት እኮ እኮ ለማስታወስ ሞክሪ። ነገሮችን ቆም ብለሽ ለማስታወስ ሞክሪ። እኔ በየትኛው መንገድ ላስረዳሽ? በየትኛው መንገድ ልንገርሽ? እኔ እኮ ግራ ገባኝ፣ በቃ እንዴት እንደማስረዳሽ ዳሽ አሱ ግራ ገባኝ። እኔ እኮ አክስትሽ ነኝ፣ ቅድስት እኮ ነኝ እኔ ምንድን ነው እያልሻለሽ? እንትንሽ ልሻልሽ ዚ ቆም ብለሽ አስቢ። በቃ ምልሽን ነገር እሱም የሚልሽን ነገር ቆም ብለሽ እግዚአብሔር ስጥ ተጨራሽ ታላቅ ሽልት ማድሪ እሱን ነበር ይቀራሽ። ምከሪኛ ቁጭ አርግሽ እሺ፣ ንገሪኛ ስለ ባለቤት ምከሪኝ። እስቲ ባለቤት አይደለም እሱ፣ አባትሽ ነው። ይሄን የሚያክል ሰውዬ እንዴት ነው ባለቤት? እኔ አልኮ ነገር ነው እያልቻለሽ። ገና ልጅ ነሽ፣ ልጅ እኮ ነሽ ገና። እንደገና ሃያ ዓመትሽ እኮ ነው። ምን ማለት ነው? ለትደራሱ እኮ አልደረስሽም። እንዴት ነው የምታስቢው? ይሄን የሚያክል ሰውዬ ይሄን እንዴት ነው ለአንቺ ባለቤት የሚሆነው

ኮጎራ ከዚህ በኋላ የማይሆን ነገር ነው የማደርገው